ሩታ የነውድ አንቺ ጭራሽ በነገራችን ላይ ሩታ ሩታ ማላፍ፣ በነገራችን ላይ እቺ ቺጂ ሩታ ያረገችው ሳይሆን እቺ ቺጂ ተተኝ ከሌሊቱ እንግዲህ የተሰማው ዜና እንደምትሰሙ፣ ዜድ ቲክታክሯ እያለቀሰች ትገኛለች። ያለቀሰችበትን ምክንያት የአብርሽና የሩታ ደጋፊ ነበረች። ሰባት ወር ሙሉ ስራ አታቢ ቁጭ ብላለች። እንደውም ላይቭ ቲክቶክ ላይ ቁጭ ብላ አረዋ ስትጠራት በዛ ተጣልተው ነው። ከዛ በኋላ ስራ በዛው ጠፋ ቁጭ ብላ ነበረ ለና አብርሽና ለነ ሩታ ብላ በጣም ነበር የምትወዳቸው። አሁን ደግሞ ዝም ታወርቅ ነው በማለት ዝም ብላ እንደ ማንኛውም ሰው ቲክቶክ ላይ እየገባ የታወራለች። እንግዲህ ምን እንደምታወራን ባላቅም ዛሬ ግን ሩታንና አብርሽን አትወጂም ብላችሁ የምታስለቅሷት የማዳም ቅመሞች እናንተ ማናችሁ ሲጀመር ማለት ነው? በጣም ነው። ዜድ እኔ ልንገርሽ፣ እንሄትሽ ማለት ነው። አታልቅሽ ማንም ውሻ ቢጮህ ለመጣው ውሻ ሁላ መመለስ የለብሽም። አንቺ ጀግና ሴት ነው መሆን ያለብሽ። ለማብለሽ ነው የምታለሽው። አብርሽ እና ሩታን ደግሞ እንደምትወጃቸው እኛ እናቅልሻለን። እውነት እንነጋገር ሰተባለ ማለት ነው አንቺ ትወጃቸዋለሽ፣ አቃለሁኝ። ብዙ መስዋ ከፍለሽ ላቸዋል። አብርሽ እና ሩታ ደግሞ አሁን በሚሰሩ ስራ በጣም እንግዲህ እናንተ ቲክታከሮች እንደምትሏቸው አይደሉም። እነሱም ደግሞ በራሳቸው መንገድ እየሰሩ ነው። ስለዚህ ወደ ራስሽ ተመለሽ። ነገ ጠዋት ውድቅ ብትይ የሚያነሳሽ የለም። አብሶ በሰው ሀገር ላይ ሆነሽ እንደዚህ የምታለሽ ለማ ብለሽ ነው። አብሶ ለሶሻል ሚዲያ ሰው እና ለቲክታከር ሰው በጣም ነው የሚያሳዝ ነው። ይሄን ቪዲዮ ለዚህ አድርሱልኝ። አይ አም ሶሪ